ሁሌም ሰላም፣ ፍቅር፣ ጤና የምንመኝላችሁ ውድ ኢትዮጵያውያን የሸጋዋ ዩቲዩብ አድማጭና ተመልካቾቻችን እንደምን አላችሁ? በዛሬው ፕሮግራማችን በአሁኑ ሰዓት በዓለማችን ብሎም በአገራችን በሚደንቅ ሁኔታ የተስፋፋ ስለሚገኘው የስፖርት ቁማር ወይም ደግሞ ቤቲንግ አጠቃላይ መረጃ እንዲሁም በዚህ ቁማር ምክንያት ስለተጭበረበሩ ውድድሮችና ጨዋታዎች ይዘንላችሁ ቀርበናል። ፕሮግራሙ የተመቻችሁ፣ ላይክ እና ሼር በማድረግ ለቻናሉ አዲስ የሆናችሁ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የስፖርታዊ ውድድሮች ወይም ቁማር ወይም ደግሞ ቤቲንግ ስፖርታዊ ውድድሮች መከናወን ከጀመሩበት ጊዜ ጀምሮ የነበረ እንደሆነ ይነገራል። የተለያዩ መረጃዎች እንደሚያሳዩት የመጀመሪያው የኦሎምፒክ ውድድር በሚካሄድበት ወቅት ግሪኮች መደበኛ በሆነ መልኩ ውርርዱን ማስጀመራቸው ነው። ሮም ውስጥም በተለያዩ የግላዲያትር ውድድሮች ላይ መደበኛ የሆነው ቁማር ቀጠለ። ከዚያ በኋላም የተለያዩ ስፖርታዊ እንቅስቃሴዎች እየተፈጠሩና በውድድር መልክ እየተዘጋጁ መቅረባቸው ቁማሩ እንዲስፋፋ ትልቅ ምክንያት ሆነ። ምንም እንኳን ስፖርታዊ ውድድሮች ቢበዙም ቁማሩ ሕጋዊ የሆነ መልክ የያዘውና በስፋት አብዛኛው ማህበረሰብ መሳተፍ የጀመረው ከ1950ዎቹ ወዲህ ነው። በዚህም ወቅት ሁሉም ስፖርታዊ ውድድሮች በቁማር ውስጥ የተካተቱ ሲሆን በስፋትም እንደ አሜሪካ፣ አውሮፓ ያሉ ሀገራት በአፍሪካም ናይጄሪያ፣ ደቡብ አፍሪካ በመሳሰሉ ሀገራት የሚገኘው ማህበረሰብ የዚሁ ቁማር ተሳታፊ ነበር። እንደ ሀገራችን አቆጣጠር ከ2004 ዓ.ም ምረት ጀምሮም በእኛው ሀገር ኢትዮጵያ ይኸው ስፖርታዊ ውድድር መጀመሩ ይነገራል። ውርርዱ በተለያዩ አቋማሪ ድርጅቶች አማካኝነት የሚካሄድ ሲሆን የመጀመሪያው አቋማሪ ድርጅት ወደ ሀገራችን ከገባበት ከ2004 ጀምሮ እስካሁን ድረስ 46 ያህል አቋማሪ ድርጅቶች በሀገራችን ይገኛሉ። የእነዚህ ድርጅቶች መብዛትም አብዛኛው ማህበረሰብ በተለይም ደግሞ ወጣቱ የቁማሩ ተሳታፊ እንዲሆን በር ከፋች ሆኗል። ከዚህ በተጨማሪም በአሁኑ ሰዓት በተለያዩ ቦታዎች ሆኖ የኢንተርኔት ኮኔክሽን ብቻ በመጠቀም በቁማሩ መሳተፍ መቻሉ የተጠቃሚው ወይም የቁማሪው ቁጥር እንዲበዛ አስችሎታል። የተለያዩ መረጃዎች እንደሚያሳዩት የዚህ ቁማር መስፋፋትና የሰውም ተሳትፎ መጨመር እጅግ በጣም አሳሳቢ ሁኔታ ላይ መድረሱ ነው። እንግሊዝና አሜሪካ ከ50 እስከ 60% የሚሆነው ሰው በቁማር ሲሳተፍ፣ በአህጉራችን የሚገኘው የናይጄሪያ ማጠቃላይ ህዝቧ 30% የሚሆነው ነዋሪዋ በዚህ ቁማር የሚሳተፍ ሲሆን፣ በጎረቤታችን ኬንያም ከወጣቱ 7% የሚሆነው የዚህ ቁማር ተሳታፊ ነው። በሀገራችን ኢትዮጵያ ቁማሩ ከጀመረ ረጅም ጊዜ አስቆጠረ በመሆኑ ሰፋ ያለ ጥናት ባይደረግም አብዛኛው ወጣት ተሳታፊ እንደሆነ ግን እሙን ነው። ይህ የስፖርት ውድድር ለመንግስት በታክስ መልኩ ትልቅ የገቢ ማስገቢያ ምንጭ ሲሆን በአቋማሪው ድርጅትና ለጥቂት እድለኞችም ጥሩ ገንዘብ ማስገኛ መንገድ በመሆኑም፣ ለአብዛኛው ሰው ግን ሀብት ንብረትን አሽጦ ባለዕዳ የሚያደርግ ቤተሰብን እስከ መበተን የሚደርስ ለድብርት ብሎም ራስን እስከ ማጥፋት የሚዳርግ ተግባር ነው። አንዳንድ ሀገራት ይህ ውርርድ ሕጋዊነት እንዳያገኝ የወሰኑ ሲሆን በብዙ ሀገራት ግን ሕጋዊ ሆኗል። በአሁኑ ሰዓትም በዘመናዊ መልኩ ለቁማሪዎች እጅግ በጣም በቀረበ ሁኔታ ለሕብረተሰቡ በቀላሉ እንዲገኙ ሆነው እየተስፋፉ ይገኛሉ። እነዚህ የአቋማሪ ድርጅቶችም የተለያየ ቴክኖሎጂ ስለሚጠቀሙ ትርፋማነታቸውን አያጡም። ከቴክኖሎጂ በተጨማሪ በእነሱም ምክንያትም ሆነ በሌሎች ባለሀብቶች ምክንያት የጨዋታዎቹ ውጤት በገንዘብ ኃይል እንዲቀየር በማድረግ ጥቅማቸውን ያስከብራሉ። ከነዚህም መካከል በጥቂቱ አንደኛ፣ ከ2009 በፊት በነበሩ የአውሮፓ ሀገራት የእግር ኳስ ውድድሮች 200 ያክል ጨዋታዎች እንደተጭበረበሩ መረጃ ወጥቷል። በዚህም ምርመራ የተለያዩ ተጫዋቾች፣ አሰልጣኞች፣ ዳኞች የጨዋታቸውን ውጤት እንዲቀይሩ ሙስና እንደተሰጣቸውና ተግባሩንም እንደፈጸሙ ተደርሶበታል። ሁለተኛ በ2015 ዓ.ም በቤላሩስ በሁለት ቡድኖች መካከል ውድድር ተካሂዶ በሁለቱም ቡድኖች ዌብሳይት ላይ የጨዋታ ውጤት ይገለጻል። ይህ ሁኔታ ግን ሲጣራ በዕለቱ ከጨዋታው ሜዳው ላይ ምንም አይነት ተመልካችና ተጫዋች እንዳልተገኘ ጨዋታው በጭራሽ እንዳልተካሄደ ይታወቃል። ቡድኖቹም እንደዚህ ያደረጉበት ምክንያት አቋማሪው ድርጅት ገንዘብ ሰጥቷቸው መሆኑ ተደርሶበታል። ሌላው ደግሞ በ1919 ዓ.ም በነበረው የቤዝቦል ውድድር ላይ ጥቂት አቋማሪ ድርጅቶች በጊዜው ጥሩ ቡድን ለነበረው ሃይት ሶክስ ለተባለው ቡድን አስር ተጫዋቾች ገንዘብ በመስጠት የሙሉ ሲዝን ጨዋታውን ሲቆጣጠር ነበር። በውድድሩም በጣም ብዙ ሰው ይህ ቡድን ዋንጫ ይበላል ብሎ የመደበ ቢሆንም ቡድኑ ዋንጫ ሳይበላ ቀርቷል። አቋማሪ ድርጅቶችም እጅግ በጣም ብዙ ገንዘብ ያተረፉበት አጋጣሚ ነበር። ውድ ተመልካቾቻችን፣ በአቋማሪ ድርጅቶችና በባለሀብቶች የሚሰራው ደባ የስፖርቱን ስሜት እያቀጨጨው የመጣ ሲሆን አብዛኛው ሰው ከውድድሩና ከስፖርቱ ፍቅር ይልቅ ስለ መደበው ቡድንና ስለ ገንዘቡ ብቻ በማሰብ የዚህ ቁማር ሱሰኛ ሆኖ እንዲቀር እያደረገው ነው። ሰርተን ጥረን ግረን በጉልበታችን ገንዘብ ሀብት ንብረት ማግኘት ሲገባን እንዴት በእድልና በቁማር ሀብት ለማግኘት እንጓጓለን? የዚህ የስፖርት ቁማር መስፋፋት ለመሆኑ ወዴት እየወሰደን ነው? በእለት ሰርተን የምናገኘውን ገቢ ግፋም ሲል ከሰው ተበድረን እንዴት ለቁማር እናውላለን? የቁማር እጅግ በጣም ጥቂቶችን ብቻ ጠቅሞ ብዙዎችን እየጎዳ እንደሆነ በተለያየ ዓለማትም ሆነ በሀገራችን እያየን እየሰማን እንገኛለን። የሀገራችን መንግስትም የዚህ ቁማር ተግባር እየተስፋፋ መምጣቱን በመረዳት የስፖርታዊ ውድድር አቋማሪ ድርጅቶች በአዲስ ሁኔታ እንዳይከፈቱ እገዳ የጣለ ቢሆንም ቀደም ብለው ስራው ላይ የተሰማሩት ድርጅቶች ላይ ግን ምንም አይነት ውሳኔ አላስተላለፈም። በአሁኑ ሰዓትም የዚህን ስፖርታዊ ቁማር የሚያጠና ቡድን ሲገኝ ያገኘውን ውጤትና የስፖርታዊ ውድድር ቁማርም በአገራችን የወደፊት ዕጣ ፈንታው ምን መሆን እንዳለበት ያሳውቀናል ብለን ተስፋ እናደርጋለን። ውድ ኢትዮጵያውያን፣ የሸጋዋ ዩቲዩብ አድማጭና ተመልካቾቻችን፣ ይህ ስፖርታዊ ቁማር በብዙ ቴክኖሎጂ ታግዞ እንዲሁም በተለያዩ የስፖርትና የኢኮኖሚክስ ባለሙያዎች ተሳትፎ በተራቀቀ ሁኔታ እንቅስቃሴውን የሚያስኬድ ድርጅት ነው። ስለዚህም ገንዘብ በቀላሉ አገኛለሁ፣ በትንሽ ገንዘብ በአጭር ጊዜ እበለጽጋለሁ ብሎ ማሰብ ሞኝነትም ጅልነትም ነው። ብዙ ሰው ስላደረገውና ጥቂቶች ገንዘብ ስላገኙበት እኛም ልንቀላቀል አይገባንም። እንንቃ። ሸጋዋ ነበርኩ። ለነበረን ጊዜ ከልብ አመሰግናለሁ። እነሆ በሚቀጥለው ፕሮግራም ተመልሰን እስከምንገናኝ ሰላም